ደሞዝ ደሞዝ ግን ሲደርስ መቼ እዚህ የሚል አይደለ ደሞዝ። ኧረ በይ አይተመስገን የኢ ቲ ዩ ደሞዝ አስረስቶኛል። ኧረ ተው ባንክ ቤቱ እየነበቀ ነው የባንክ ቤት ስም የኢ ቲ ዩ ደሞዝ ስላለ

ችም ደግሞ ዝም ለሽ ባላወቅሽው ነገር ብዙ ጊዜ እኮ ነው የሚጠወለው ይህ ስልክ እና አሁን እኮ በስራም የሆነ አጋጣሚ ይደለታል የሆነ ስራ ሌላ በስራ አጋጣሚ ሰዎች ጋር ያወራል፣ ሰው ጋር ትላለች

ምንም ላይ እሷ ግን የሆነ ነገር ልታደርግ ትችላለች። እነሱ የእሱን አቋም ነው ደስ የጻፈች እሱ ወደ ውጭ በወጣበት ሰዓት ማለት ነው። ሁሌ ድሬት ያደረገ ነበር። ሰው ሲጠራ ዝም ብለ ወጣ ረስቶት ማለት ነው።

ምክንያት አንተ ደግሞ ንቀት እያለ እንዳላት ነው እንጂ አንተ ናቀችው እኮ አይደለም። ቀስ በእናትህ እንነጋገር። ወንድምህ ስለተመታ ሳይሆን ይህ ንቀት ነው

መሪ ያልገባ ያልገባ እኔ መናደድ የለብኝም። አይ እንዲያወራ አንተም ደግሞ ሜሴጁን ሌላ ስ